ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 27 2017 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በአማራ ፋኖ በጎጃም 8 ኮሎኔሎችና አራት ጀነራሎች መደምሰሳቸው ተገልጿል። በምዕራብ ጎንደር ቀጠና አገዛዙ ከፍተኛ ኪሳር አስተናግዷል። ዝርዝር የጦር ግንባር መረጃዎችን ይዘናል። ሰሞኑን የኤርትራ መንግስት ሜካናይዝድ ጦሩን በከፍተኛ ሁኔታ እያንቀሳቀሰ መሆኑ ታውቋል። ኤርትራ በምዕራባዊ ክፍሏ የሚገኘውን ጦሯን ወደ ደቡባዊ አቅጣጫ ንቀሳቀስ ብልጽግና ጦሩን ወደ ትግራይ እያስገባ ነው። ከሳዋ የወጣ አዲስ ቪዲዮም ታይቷል፤ በስፋት ዳሰነዋል። አምነስቲ ኢትዮጵያ፣ ሱዳንና ቱርክ ኤርትራውያን ስደተኞችን በኃይል እያባረሩ መሆኑን ገልጸዋል። የደቡብ ሱዳን ተቃዋሚ ጀኔራል መታሰር የሰላም ስምምነቱን የሚጥስ እንደሆነ ተገልጿል። አገሪቱ ውጥረት ውስጥ ገብታለች። አሜሪካና ቻይና ወደ ጦርነት ለመግባት እየተዛዛቱ ነው። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ፣ እነዚህም መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎችን ሊደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የሻማ ማብራት ስነስርዓት ፋሽስቱና ዘረኛው የአብይ አህመድ ኦህዴድ ብልጽግናና ጭራቁ ግብረ አራዊት ሰራዊቱ ዛሬም በመላው አማራ ህዝብ ላይ ያነጣጠረውን የዘር ማጽዳትና የዘር ማጥፋት ዘመቻ በግልጽ በታወጀ ጦርነት በገሃድ በመጨፍጨፍና በሰው ሰራሽ ረሃብም ሆን ተብሎ እንዲረግፍ እያደረገ ይገኛል። በዳያስፖራ የነጻነት አየር በመተንፈስ ለምንኖር ኢትዮጵያውያንና ትውልድ ኢትዮጵያውያን በሙሉ የዚህን አጋንንታዊ አረመኔ ፋሽስት አገዛዝ እኩይ ተግባርን ለአዲሱ ፕሬዝዳንት ዶናልድ ትራምፕ ተቃውሟችንንና ውግዘታችንን ለማሰማት እንዲሁም ሰማዕቶቻችንን ለማሰብና ለማክበር የዜግነት ኃላፊነታችንን እንወጣ ዘንድ የሻማ ማብራት ሥነ ሥርዓት ተዘጋጅቷል። ወገኖቻችን በሙሉ ከታች በተጠቀሰው ቀን ቦታና ሰዓት ተገኝታችሁ በጋራ ሥርዓቱን እንድናወግዝና ሰማዕቶቻችንን እንድናስባቸው ታላቅ ሀገራዊ አደራ እናሳስባችኋለን። ቦታ፣ ዋይት ሃውስ፣ አድራሻ 1600 ፔንሲልቫኒያ አቨኒው ኖርዝ ዌስት ዋሽንግተን ዲሲ 20500፣ ቀን፣ እሁድ ማርች 9 2025፣ ሰዓት ከ5 ፒኤም ጀምሮ። ድል ለፋኖ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ። የዋሽንግተን ዲሲና አካባቢው ትዕይንት አማራ አስተባባሪ በአማራ ፋኖ በጎጃም ስምንት ኮለኔሎች እና አራት ጀነራሎች መደምሰሳቸው ተገለጸ። የአገዛዙ ጦር የአማራን ህዝብ አንገት አስደፋለሁ መሬቱንም እወራለሁ በሚል ጦሩን ካዘመተ 18 ወራት እየተቆጠረ ሲሆን፣ በዚህም በፋኖ ከፍተኛ ኪሳራን አስተናግዷል። የአማራ ፋኖ በጎጃም ዛሬ በሰጠው አጭር መልእክት በጎጃም ምድር እስካሁን በፋኖ የተገደሉ ኮለኔሎች ስምንት መድረሳቸውንና አራት ብርጋዴል ጀነራሎችም መገደላቸውን አሳውቋል። ድርጅቱ በመልእክቱ ዋና ዋናውን አጸዳ ነው መንጋውን በከበባ ለመዋጥ ሰዓታት ወስድብንም ያለ ሲሆን ከአካባቢያችን ጭኖ የሚያስወጣን የሜካናይዝድ መሳሪያ አይኖርም ብሏል። አድማ ብተናና ሚሊሻው ጊዜው ሲደርስ ፋኖን ተቀላቅለው ወደ አዲስ አበባ የሚደረገው ጉዞ አካል ነው የሚለው የአማራ ፋኖ በጎጃም አዳዲስ ሰልጣኝ አማራዎችም ፋኖ በመሆናቸው ተመርቀው እንደታጠቁ እንደተነጋገር ነው ያደርጋሉ ሲል አክሏል። ጠመንጃ ዐቢይ በሀገሪቱ በጀት ይገዛል እኛ ደግሞ በጥበባችን እንታጠቀዋለን ያለም ሲሆን ምክንያቱም ሀገር የጋራ ነው ብለዋል። በነገራችን ላይ ከሁለተኛው የዓለም ጦርነት በኋላ አማራ ተደራጅቶ ዘመን አመጣሽ መሳሪያ የታጠቀበት ታሪካዊ አጋጣሚ ይህ ዘመን መሆኑንም አንስቷል። ገና ገና ሚሊዮኖች ተደራጅተው ሰልጥነው ዘመናዊ መሳሪያ እንደሚታጠቁ ያነሳው ድርጅቱ ትውልዱን ዘመናዊ መሳሪያ ከጠራ የብሔርተኝነት ርዕዮተ ዓለም ጋር አቀናጅተን የማስታጠቅ ስራችንን ማስቆም አይቻልም ሲል ገልጿል። ስንዴ ዘርቶ ሙጃ ለበቀለበት ህዝብ፣ የእጁን ለተቀማ ማህበረሰብ፣ ደጁን ለተወረሰ አማራ መዳኛው ነፍጥ ነው። አማራ አሸናፊ እንዲሆን ምንም እናደርጋለን ሲልም መልእክቱን ቋጭቷል። በተመሳሳይ የአማራ ፋኖ በጎጃም የሳሙኤል አወቀ ዘጠነኛ ክፍለ ጦር አባይ ሸለቆ ብርጌድ ተቆጣጥሮ በሚያስተዳድሯቸው ቀበሌዎች በማህበረሰቡ ተመርጠው ህዝብን ለሚያስተዳድሩ ለሀያ ሰባት የጊዜያዊ የቀበሌ አስተዳደሮች የእውቅናና የሰርተፍኬት ሽልማት ሰጥቷል። ከአማራ ፋኖ በጎጃም በየደረጃው የሚወርዱ አስተዳደራዊ መመሪያዎችን ተቀብለው ከብርጌዱ ጋር በመቀናጀት በግንባር ቀደምትነት ሲያስፈጽሙና ሲተገብሩ የነበሩት የዛሬ ተሸላሚዎች ባስመዘገቡት የላቀ ውጤት ተመርጠው እውቅና መሰጠታቸውን የአባይ ሸለቆ ብርጌድ ሰብሳቢ ፋኖ አለማየሁ ታምር ተናግረዋል። በሌላ በኩል ስልሳ አገዛዙን ኃይል ደምስሰን 49 ክላሽንኮቭ መሳሪያ ማርከናል ሲል የአማራ ፋኖ አንድነት በጎንደር አሳውቋል። የአማራ ፋኖ አንድነት በጎንደር ቋራ ኦሜድላና አድዋ ክፍለ ጦር ከአገዛዙ ጦር ጋር ባደረጉት ውጊያ ከፍተኛ ኪሳራ ማድረሳቸውን የቋራ ኦሜድላ ክፍለ ጦር ህዝብ ግንኙነት መምሪያ ፋኖ አስቻለው አለባቸው ገልጿል። በዛሬው እለት የካቲት 27 2017 ዓ.ም በምዕራብ ጎንደር ቋራ ወረዳ አልጣሽ ብሔራዊ ፓርክ ዙሪያ በተደረገ ውጊያ የአገዛዙ 60 ሰራዊት ሲደመሰስ 49 ክላሽንኮፍ መሳሪያ ወደ ፋኖ ገቢ ሆነዋል። በተጨማሪም ወደ አልጣሽ ብሔራዊ ፓርክ መደበኛ መኪና መግባት ስለማይቻል በትራክተርና ተተኳሽ ስንቅ ለማሻገር ሲሞክር ትራክተሩ ከነ ሙሉ ተተኳሽና ስንቁ በፋኖ እንደተማረከ ፋኖ አስቻለው አለባቸው ገልጸዋል። ይህ በእንዲህ እንዳለ የአማራ ፋኖ በወሎን እና የአማራ ፋኖ ወሎ እዝን ለመግባባትና በመካከላቸው ያለውን ልዩነት ለመፍታት የሽማግሌዎች ቡድን መቋቋሙ ሰምቻለሁ ሲል ኢትዮፎክስ ዘግቧል። ተደርጓል የአካባቢው ተወላጅ የሆኑ በተለያዩ ዘርፍ የሚገኙ አካላትም የዚህ የሽምግልና ሂደት አካል መሆናቸውን የተገለጸው ሰሞኑን የኤርትራ መንግስት ሜካናይዝድ ጦሩን በከፍተኛ ሁኔታ እያንቀሳቀሰ መሆኑ ታወቀ። በዚህ አንድ ሳምንት ውስጥ የኤርትራ መንግስት ከሰሜን ምዕራብ ተሰነይ የአገሪቱ ክፍል የተወሰነውን ኃይል ወደ ደቡባዊ አገሪቱ ክፍል ክሉል እያንቀሳቀሰ መሆኑን ከአገሪቱ የዜና ምንጮች የሚወጡ መረጃዎች ይጠቁማሉ። በተጨማሪም በአሰብና አካባቢ ባለው የኢትዮጵያ ድንበር አቅራቢያ እግረኛና ሜካናይዝድ ጦሩን ማስፈር ከጀመረ ሰነባብተዋል። የብልጽግናው አገዛዝ በበኩሉ መላው የአገሪቱ ሚዲያና አክቲቪስት አጀንዳቸውን በሙሉ አሰብና ሻቢያ እንዲያደርጉ እንዲያደርጉ አስገድዷል። የቀድሞና የአሁኑ ባለስልጣናትን እየሰበሰበም ስለ ወደብና ቀይ ባህር እንዲያወሩ እያደረገ ነው። እንዲሁም ጦሩን በሁሉም አቅጣጫ ወደ ኤርትራ አዋሳኝ አካባቢዎች እያንቀሳቀሰ መሆኑ ተሰምቷል። የኤርትራ መንግስት እድሜያቸው ከ60 ዓመት በታች የሆኑ ዜጎችን የውትድርና ስልጠና እንዲሰጥና እንዲለማመዱ ለሁሉም ክልሎች አስተዳደር መመሪያ ማውጣቱ ይታወሳል። ይህ እርምጃ ከግዳጅ የተበተኑ ተጠባባቂ የነበሩና ቀደም ሲል በማገልገል ላይ የነበሩትን ያካትታል። በተጨማሪም ያገቡ ሴት ወታደሮችና ልጆች ያሏቸው ወደ ወታደራዊ ክፍላቸው እንዲመለሱ ታዘዋል። ይህን ተከትሎ ሰሞኑን በርካታ ዜጎች ወደ ሳዋ ማሰልጠኛ የገቡ ሲሆን ከሳዋ ዋሻ የወጣው ቪዲዮ በማህበራዊ ሚዲያዎች ላይ እንዲዘዋወር ተደርገዋል። ይህ በእንዲህ እንዳለ ወደ ትግራይ አካባቢዎች ከፍተኛ ቁጥር ያለው የአብይ አህመድ ወታደር እየተጠጋ መሆኑን የሚወጡት መረጃዎች ይጠቁማሉ። በአፋር አብላ ጉላ መቀሌ መስመር ሰሞኑን ከፍተኛ ኃይል መጠጋቱ የተነገረ ሲሆን አሁን ደግሞ በአላማጣ በኩል ሳሆና በርተክ ላይ አቅጣጫ ከፍተኛ ቁጥር ያለው ኃይል እየተጠጋ ነው እንዲሁም ወደ ጨርጨር አቅጣጫ ከፍተኛ ቁጥር ያለው የብልጽግናው አገዛዝ ጦር እየገባ መሆኑን የተነገረው የህዋት ጀነራሎች እነ ጆን መዲድ ደግሞ የትግራይ ህዝብ እውቅና እንደሰጣቸውና የብልጽግና ተላላኪ ያሏቸውን ነጌታቸውን ለማስወገድ ትንሽ ብቻ እንደቀራቸው እየገለጹ ነው። ብልጽግና ከኤርትራ ጋር የሚያደርገውን አይቀሬ ጦርነት ተከትሎ ትግራይንም ደርቦ የመምታት እቅድ እንዳለው በስፋት እየተነገረ ነው። በዚህ ከፋኖ እና ከኦሮሞ ነጻነት ሰራዊት ጋር በዚያ ደግሞ ከህዋትና ከኤርትራ ጋር የሚጀምረውን ውጊያ መቋቋም ይቻላል ወይ የሚለው አነጋጋሪ ጉዳይ ሆኗል። አምነስቲ ኢትዮጵያ፣ ሱዳንና ቱርክ ኤርትራውያን ስደተኞችን በኃይል እያባረሩ ነው አለ። አምነስቲ ኢንተርናሽናል የተባበሩት መንግስታት ድርጅት የሰብዓዊ ምክር ቤት ኢትዮጵያ ኤርትራውያን ስደተኞችን በኃይል ከሀገር የምታስወጣበትን ድርጊት እንዲያወግዝ ጠይቋል። ድርጅቱ በ58 ኛው የምክር ቤቱ ጉባኤ ላይ በንባብ ባቀረበው መግለጫ ባለፉት ሦስት ወራት ብቻ 600 ኤርትራውያን ስደተኞች በአስገዳጅ ሁኔታ ከኢትዮጵያ ወደ ኤርትራ መላካቸውን አመላክቷል። ባለፈው አንድ ዓመት አምነስቲ ኢንተርናሽናል በኢትዮጵያ የኤርትራ ስደተኞችን በዘፈቀደ ማሰር እና ማፈናቀልን በተመለከተ ጥቆማዎችን ሲከታተልና ሪፖርቶችን ሲያዘጋጅ መቆየቱን ገልጿል። የኤርትራ ስደተኞች የሰብአዊ መብት አያያዝ በኢትዮጵያ ብቻ ሳይሆን በሱዳንም ከፍተኛ ችግር እያጋጠመው እንደሚገኝ አምነስቲ በመግለጫው ጠቅሷል። በሱዳን በቀጠለው ግጭት ምክንያት በተለይ የፈጥኖ ደራሽ ኃይሉ ተቆጣጥሯቸው በሚገኘው ስፍራዎች ሴቶችና ህጻናትን ጨምሮ ስደተኞች ከፍተኛ የሰብአዊ መብት ጥሰትን እያስተናገዱ ይገኛሉ ነው የተባለው። በተጨማሪም በነሐሴ 2024 ቱርክ ወደ 180 የሚጠጉ ኤርትራውያንን በግዳጅ ወደ ኤርትራ መመለሷን እንዲሁም ጥገኝነትና ከለላ የማግኘት ህጋዊ መብታቸውን ጥሳለች በሚል የሰብአዊ መብት ተሟጋች ድርጅት ወቅሷል። አስርት ዓመታትን ያስቆጠረው አስገዳጅ የብሔራዊ ውትድርና አገልግሎት፣ ከባባድ የጉልበት ስራዎች እንዲሁም ሌሎች ፖለቲካዊ ሁኔታዎች አሁንም በርካታ ኤርትራውያን ሀገራቸውን ለቀው እንዲሰደዱ ምክንያት ሆኖ መቀጠላቸው ተነስቷል። አምነስቲ በኢትዮጵያና ኤርትራ መካከል ያለውን ውጥረት ተከትሎ በየካቲት ወር አስመራ ተጨማሪ ወታደሮችን ለመመልመል በእንቅስቃሴ ላይ እንደምትገኝ ከታማኝ ምንጮች ማረጋገጡ ናቸው አስታውቀው ሁኔታው ከኢትዮጵያ በግዳጅ ወደ ኤርትራ የሚላኩ ስደተኞችን ለአደጋ ተጋላጭነት እንደሚጨምረው አመላክቷል። በዚህም ሁሉም የመንግስታቱ ድርጅት የሰብአዊ መብት ምክር ቤት አባላት የኤርትራውያን ስደተኞችን አስገዳጅ ማባረር፣ እስርና የመብት ጥሰትን እንዲያወግዙ ጠይቀዋል። የደቡብ ሱዳን ተቃዋሚ ጀኔራል መታሰር የሰላም ስምምነቱን የሚጥስ እንደሆነ ተገለጸ። የደቡብ ሱዳን ዋነኛ ተቃዋሚ ፓርቲ ወታደራዊ ክንፍ የጦር አዛዥ ጀኔራል መታሰር ለአምስት ዓመታት የዘለቀውን የእርስ በርስ ጦርነት የቋጫውን የሰላም ስምምነት እየጣሰ ነው ሲሉ የተቃዋሚው ቃል አቀባይ ተናግረዋል። ጀኔራል ጋብሪኤል ዲዮፕላም እንዲሁም በተቃውሞ ላይ ያለው የሱዳን ህዝቦች ነፃ አውጪ ንቅናቄ ከፍተኛ ባለስልጣናት በዚህ ሳምንት መጀመሪያ ላይ ለእስር ተዳርገዋል። በቁጥጥር ስር የዋሉት የጦር ጀኔራል እና ከፍተኛ ባለስልጣናቱ አውሮፓውያኑ 2013 ከፕሬዚዳንት ሳልቫኪር ጋር ከፍተኛ ሽኩቻ ውስጥ የገቡት የምክትል ፕሬዚዳንቱ ሪክ ማቻር አጋር ናቸው። በሳልቫኪርና በምክትላቸው የተነሳው የስልጣን ውጥረት ሀገሪቷን ደማፋሳሽ ወደሆነ የእርስ በርስ ጦርነት ውስጥ መክተቱ ይታወሳል። ሐሙስ ጠዋት የማቻር ቃል አቀባይ ፓርቲያቸው ባለስልጣኖቻቸው የት እንዳሉ ወይም የት እንደታሰሩ አያውቅም ብለዋል። ሁኔታዎች የበለጠ እንዳይባባሱ የተቻለንን ሁሉ እናደርጋለን፣ ነገር ግን ይችን አገር ዳግም ወደ ጦርነት እንዳትመለስ ፖለቲካ ቁርጠኝነቱን ማሳየት ያለባቸው የሰላም አጋሮቻችን ናቸው፣ ሲሉ ፖክ ቦዝ ባሉዋንግ ለቢቢሲ ተናግረዋል። የአገሪቱ ፕሬዚዳንት ሳልቫኪር ደቡብ ሱዳን ተመልሳ ወደ ጦርነት አትገባም፣ ሲሉ መናገራቸውን የመንግስት ቃል አቀባዩ ማኩዩ ትናንት ረቡዕ በመዲናዋ ጁባ ለጋዜጠኞች በሰጡት መግለጫ አስታውቀዋል። ቻይና ከአሜሪካ ጋር ለሚደረግ ማንኛውም ጦርነት ዝግጁ መሆኗን አሳወቀች። ቻይና በፕሬዚዳንት ዶናልድ ትራምፕ የተጣለውን አዲስ የንግድ ታሪፍ በመቃወም ከአሜሪካ ጋር ለሚደረግ ማንኛውም አይነት ጦርነት ዝግጁ መሆኗን ገልጻለች። ትራምፕ በቻይና ምርቶች ላይ ተጨማሪ ቀረጥ ከጣሉ በኋላ ሁለቱ የዓለም ግዙፍ ኢኮኖሚ ባለቤቶች ወደ ንግድ ጦርነት ለመግባት ተፋጠዋል። ቻይና በአሜሪካ የእርሻ ምርቶች ላይ ከ10 እስከ 15 በመቶ ቀረጥ በመጣል ለዶናልድ ትራምፕ እርምጃ ምላሽ ሰጥታለች። የቻይና ኤምባሲ በኤክስ ገጹ ላይ አሜሪካ የምትፈልገው ጦርነት ከሆነ የታሪፍ የንግድ ወይም ሌላ አይነት ጦርነት እስከ መጨረሻው ለመዋጋት ዝግጁ ነን ሲል ማክሰኞ ዕለት የአገሪቱ የውጭ ጉዳይ ሚኒስትር የሰጠውን መግለጫ በድጋሚ ጠቅሷል። የቻይና መግለጫ ትራምፕ የፕሬዚዳንትነት ስልጣናቸውን ከተረከቡ በኋላ ተሰማው የመጀመሪያው ጠንካራ አቋም ነው። ረቡዕ ዕለት የቻይናው ጠቅላይ ሚኒስትር ሊኪያንግ የዚህ ዓመት የአገሪቱን የመከላከያ በጀት በሰባት ነጥብ ሁለት በመቶ እንደምታሳድግ ተናግረዋል። አክለውም በዓለማችን በመቶ ዓመት ውስጥ ያልታዩ ለውጦች በፍጥነት እየተከሰቱ ነው ሲሉ አስጠንቅቀዋል። አሜሪካ በምላሹ ለንግድ የሚሆን ለማንኛውም አይነት ጦርነት ዝግጁ መሆኗን የሚገልጽ ምላሽ ሰጥታለች። የሀሳብ ገጻችን በአዲስ አቀራረብና ዝግጅት ዳግም ተመልሷል። ወቅታዊናም ሀገራዊ ጉዳዮችን በጥልቅ እይታና ትንታኔ ወደ እናንተ ሲያደርስላችሁ የነበረው የሀሳብ ገጽ ዝግጅት ከቆይታ በኋላም በሙሉ ዝግጅት ተመልሷል። በዝግጅታችን የማይዳሰስ ሀሳብ የማይተነተንም አጀንዳ የለም። የአማራ ህዝብ የህልውና ትግል ደግሞ የሐሳብ ገጻችን ቀይ መስመር ነው። ከባህር ዳርም እስከ አዲስ አበባም፣ ከውልቃይት እስከ ወለጋም፣ ከደራም እስከ ራያም፣ ልክ እንደ ትናንቱም የማንገልጠው ገጽ፣ የማንፈትሸው ሐሳብ የለም። በሐሳብ ገጻችን ፖለቲከኞች ይጋበዛሉ፣ ምሁራን ሐሳብ ያዋጣሉም። የአማራ ትግል ተዋናዮችና ትግሉ በደንብ ይፈተሻሉም። ሰብአዊ ጥቃቶች፣ ፖለቲካዊ ክስተቶች፣ ኢኮኖሚያዊ እንቅስቃሴዎችና ማኅበራዊ ጉዳዮች ከሀሳብ ገጻችን የማይጠፉ አጀንዳዎች ናቸው። በላቅም ዝግጅትና አቀራረብ ዳግም በመጣው የሐሳብ ገጻችን የምታተርፉበት ብዙ ነው። በሮሃ ቲቪም በቅርብ ቀን ይጠብቁን። ሮሃ ቲቪም